በድጋሚ ስመጣ የግንባታ ፕሮግረሱ ካስገረመኝ ሪል እስቴት መሀል ዴማ ሆፕ ነው። ዛሬ በዴማ ሆፕ ተገኝቻለሁ። ከዚ ቀደም የ24 ሳይታቸውን ወደ እናንተ አደርሼ ነበር። ባይገርማችሁ አሁን ላይ 12ተኛ ፍሎር ላይ ይደርሳል። በድጋሚ ደግሞ እንደተለመደው በመሀል ከተማ አዲስ ሳይት ለሽያጭ ክፍት አድርገዋል። ከዚያ በተጨማሪ ደግሞ ጥንቅቅ ብለው ያለቁ ቤቶች ስላሉ ሳምፕል ሀውሱን እናያለን። አዲስ ስለ እናንተ ያወጡት ሳይት ዋጋው ምን ያህል ነው፣ በምን ያህል ካሬ ላይ ነው ያረፈው የሚለውን ወደ እናንተ አደርሳለው። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ።

እንዴት ናችሁ ደና ቆያችሁ እንዴት ናችሁ አለሁ ይመስገን እናንተ ደና ቆየሽ አዲስ ሳይት እንዳወጣችሁ ሹክ ተባልኩ ለዛም ነው ብቅ ያልኩት ዛሬ እና እስኪ እራስሽን ከማስተዋወቅ ጀምሪ ሶሪት ይባላለሁ የዴማ ሆፕ ሪል እስቴት የሽያጭ አማካሪ ነኝ ዴማ ሆፕ ማን ማነው ተመልካቾች በርግጥ ያውቁታል ግን አንዳንድ የማያውቁት ተመልካቾች ካሉ ዴማ ሆፕ ማነው የተወሰነ ማን ነው የተወሰነ ባክግራውንዱን ንገሪኝ ዴማ ሆፕ ሪል እስቴት እንግዲህ ከዚህ በፊት ከሀያ ዓመት በላይ በኢምፖርት ኤክስፖርት ላይ ሲሰራ የነበረ ድርጅት ነው። አሁን ደግሞ በሪል ስቴት ዘርፉ በጣም በስፋት እየተንቀሳቀሰ ያለ ድርጅት ነው። እንግዲህ አሁን ያለንበት የመጀመሪያ ፕሮጀክታችን ኦልሞስት በጣም ቅንጡ የሚባል ጂ ፕላስ ሀያ አንድ የሆነ አፓርትመንት ነው። አሁን እዚህ ያለንበት ሳይት ላይ ያለው ሙሉ በሙሉ ያለቀ ሙሉ በሙሉ ያለቀ ማለት ነው። ሶስት ቤዝመንት ያለው በጣም ትላልቅ ካሬዎች ያሉበት ቤት ነው ማለት ነው። ባለሁለትና ባለሶስት የያዘ ቤት ነው። አሁን ይሄ ያለንበት ከሁለት መቶ ዘጠኝ እስከ ሁለት መቶ ዘጠና ካሬ ያለበት ቤት ነው። ኦልሞስት እንግዲህ ይሄንን ፉሊ ፊኒሽድ አድርገን ለነዋሪዎቹ ዴሊቨር ያደረግነው ሳይት ነው ማለት ነው። መልካም ያልተሸጠ ቤት አሁንም ድረስ ተመልካቾች ማግኘት የሚችሉት ካለ ወደ በኋላ ሳምፕላ ውስጥ አሳይኛለሽ። በደንብ አሳይሻለሁ ሳምፕሉን እያሳየሽ። መልካም። ሌላም እንግዲህ ከዚህ ቀደም ያየሁት ወደ 24 አካባቢ ሳይት አለ፣ መተሽ ነበር መሰለኝ። አይ ቲንክ እዛ ኦልሞስት እሱኛው ደግሞ ሁለተኛው ፕሮጀክታችን ነው። ጂ ፕላስ አስራ ሰባት የሆነ ሚክስድ ዩዝ አፓርትመንት ነው። የንግድ ሱቅና መኖሪያ ቤቶችን የያዘ ነው እሱኛው። እንግዲህ ኦልሞስት በሶስት ወር ጊዜ ውስጥ ማለት ነው ሁለት ቤዝመንት ጨርሰል አሁን አስራ ሁለተኛ ፍሎር ላይ ደርሰናል ማለት ነው በጣም የፈጠነብኝ እኔ እሱ ምክንያቱም ስላየሁትም መሰለኝ የነበረበትም አሁን ላይ በቃ እውነትም እንደ ቃላችሁ ዲሊቨሪ ላይ መጨነቅ ያለባቸው አይመስለኝ በዴማሆፕ ጉዳይ አያያዙ እስካሁኑ አሪፍ ነው በዚህ ከቀጠለ ባላችሁት ሰዓት ዲሊቨሪ የሚደረግ ይመስለኛል የአብዛኛው ሰው ጥያቄ ሪል ስቴት ላይም ዲሊቨሪ ታይም ስለሆነ እናንተ ምን ያህል ሴሪስ ናችሁ እሱ ላይ ዴማሆፕ ሪል ስቴት እንግዲህ በጣም ፎከስ አድርገን የምንሰራው ዲሊቨሪ ላይ ነው ብዙ ሰዎች እንግዲህ ሪል ስቴት ሲነሳ መጀመሪያ የሚያሳስቧቸው ያላቸው ዴሊቨሪ ነው እና ዴማ ኦልሞስት ይሄንንም ሳይት በሁለት አመት ውስጥ ነው ባል ነው በቃላችን መሰረት ለነዋሪዎቹ ዴሊቨሪ ያደረግነው ነው። አሁን ይሄንን አሁን ያለንበትን ማለት ነው። እንዲሁም ደግሞ የሀያ አራቱን ሳይት በሁለት አመት ነው እስኬጁል አድርገን እየሰራን ያለንም። በአራት ወር ውስጥ እንግዲህ ኦልሞስት አሁን ሙሉ የመጨረስ ፕላን ያለን አሁን በሶስት ወር ውስጥ ነው። አስራ ሁለተኛ ላይ ደረስነው፣ ምንም አይነት የዴሊቨሪ ኢሹ አይኖርም። እንግዲህ እንደሚታወቀው ኮንስትራክሽኑን የያዙልን የቻይና ኮንስትራክሽን ነው እየሰራልን ነው። ቀንም ማታም ነው እየገነባን ነው። ፍጥነቱ ይናገራል። እና አሁን እንግዲህ አዲስ ሳይት አለ ተባልኩ። የት አካባቢ ነው አዲስ ሳይት? አሁን እንግዲህ ወደ ቦሌ መሀል ቦሌ ላይ አዲስ ሳይት አውጥተናል። ከአለምነሽ ፕላዛ አጠገም ማለት ነው። ከቦሌ መድኃኒዓለም ትምህርት ቤት ፊት ለፊት ላይ አዲስ ሳይት ለሽያጭ አውጥተናል። በመግቢያ አንድ ስሪድ የሱ ይመስለኛል። እያሳየሽ እየተወሰነ ስሪድዩም ስላለ እሱን እያሳየሁሽ ትንሽ ነገር ልበልሽ ወደ እዛ እዚጋ የሚታየኝ ነው ስሪዲ ይሄ ነው የአዲሱ ሳይት ማለት ነው። እንግዲህ የአዲሱ ሳይት በመግቢያሽ ላይ እንዳያሽው ስሪዲ ሞዴላችን ይሄ ነው ማለት ነው። እህ እንደምታየው እጅግ በጣም ግዙፍ የሆነ ቢውልዲንግ ነው። አጠቃላይ ግቢው ያረፈው ኦልሞስት ወደ አንድ ሺህ አምስት መቶ ካሬ ላይ ነው። አጠቃላይ ግቢው ማለት ነው። ህንፃው ብቻ ያረፈው አንድ ሺህ አንድ መቶ ካሬ ነው ማለት ነው። ጂፕላስ ሀያ አራት ነው። የንግድ ሱቆች እና መኖሪያ ቤቶችን ነው ማለት ነው። እዚኛው ፕሮጀክታችን ላይ ይዛ የመጣ ነው። እስከ ስንተኛ ላይ ነው የንግድ ሱቅ ያሉ? የንግድ ሱቆች ከግራውንድ ጀምሮ እስከ ስድስተኛ ፍሎር ድረስ የንግድ ሱቅ ነው ማለት ነው የሚኖረው። መኖሪያ ቤቶቹ የሚጀምሩት ከዘጠነኛ ፍሎር ጀምሮ ነው። ከዘጠኝ እስከ ሃያ ድረስ ያሉት መኖሪያ ናቸው ማለት ነው። እዚህ ላይ ምን አዲስ ነገር አዲሽናል ጨምረናል። በፊት ከነበሩን ሳይቶች ለየት ያለው ነገር ባለ አራት መኔታ ቤት አዲሽናል እዚኛው ላይ አለን ማለት ነው። እስካሁን የነበሩን ባለ አንድና እስከ ባለ ሶስት መኔታ ቤት ነበረ። አሁን ደግሞ ከባለ አንድ መኔታ ቤት እስከ ባለ አራት መኝታ ቤት ድረስ ሰፋ ያለ ቤት ማለት ነው። የተለያየ ካሬ አማራጭ ይዘን መተናል ማለት ነው። እንደምትመለከችው ኦልሞስት ቪው እንዳለ በዚህ በኩል የምናያቸው ቤቶች ቪዋቸው ወደ ቦሌ መድሃኒአለም እና ወደ ትምህርት ቤቱም ወደ ቤተክርስቲያን ነው የሚያዩ ናቸው። በዚህ በኩል የምናገኛቸው ቤቶች ደግሞ ወደ ኤድና ሞል ማለት ነው ቪዋቸው የሚሆነው። በኋላ በኩል ያሉት ቤቶች ደግሞ ወደ ሲቲቪ የምንለው ወይም ደግሞ ወደ አትላስ የሚዞሩ ቤቶች ናቸው ማለት ነው። በዛም በኩል ቆንጆ ቪው አለ። በዚህ በኩልም የቦሌ መድሃኒአለም ቤትኛው ማቅጣጫ ቢመርጡ ቆንጆ ቪው የሚያገኝበት ቤት ነው ማለት ነው። ሰፋፊ በረንዳም ነው የሚታ ሁሉም ቤቶች አሁን እዚህ ላይ ይዘን የመጣ ነው። ሰፋፊ በረንዳ አላቸው። እንደገናም ደግሞ ኦፕን ኪችን፣ ትራዲሽናል ኪችን ከዚህ በፊት የነበሩት ሳይቶቻችን ላይ የደንበኞቻችንን ጥያቄ ለመመለስ በጣም እዚኛው ሳይት ላይ ሞክረናል ማለት ነው። የሰራተኛ መኝታ ቤት እንዲሁም ደግሞ ትራዲሽናል ኪችን እና ኦፕን ኪችንን አንድ ላይ ያማከለ ነው ማለት ነው ይሄ ቢልዲንግ። እና በተወሰነ መልኩ የደንበኞቻችንን ጥያቄ ለመመለስ ሞክረናል እዚኛው ሳይት ላይ። እንግዲህ እንደነገርኩሽ ሳይታችን በመሀል ቦሌ ላይ እንደመገኘቱ እዚህ ቦታ ላይ ሱቅም ሆነ ቤት የሚገ ብዙ ሰዎች የሪሴልን አማራጭ እንዲጠቀሙ እድሉን አመቻችተንላቸዋል ማለት ነው። ብዙ ሰው እንደዚህ አፓርትመንት ከመግዛት ጋር ተያይዞ ወደ አይምሯቸው የሚመጣው ጥያቄ የሪተርን ቫሊው ነው። ባከራዮ ያዋጣኛል ወይ? ሱቆቹንስ መልሼ መሸጥ እችላለሁ ወይ? ቤቶቹን መሸጥ እችላለሁ ወይ የሚለው ነገር በጣም የብዙ ሰው ጥያቄ ይመስለኛል። እና ዴማሆ ሪል ስቴት በዚህ ረገድ ያለውን ጥያቄ ሙሉ በሙሉ የመለስንበት ሁኔታ ነው የሚገኘው ማለት ነው። አንድ ሰው እዚህ ቦታ ላይ ሱቆችንም ሆነ ቤቶችን ሲገዛ መልሶ መሸጥ ይችላል። አትርፎ ከገዛበት ዋጋ አትርፎ መሸጥ ይችላል ማለት ነው። እንዲሁም ደግሞ ለሶስተኛ ወገን ማስተላለፍ ይችላል። ይህንንም እንደ አንድ የኢንቨስትመንት አማራጭ መጠቀም ይችላሉ ማለት ነው። የገዙበትን ዋጋ ኦልሞስት መልሰው ማለት ይቻላል አትርፈው መሸጥ መለወጥ ይችላሉ ማለት ነው። በተጨማሪም ደግሞ ሎኬሽኑ በጣም ፕራይም የሚባል ሎኬሽን ነው። እንደገናም ደግሞ በከተማችን ውስጥ አሉ ከሚባሉ ግብይት ከሚፈጸምባቸው ዋና ቦታዎች ውስጥ አንዱ ነው። ይህም ስለሆነ በጣም ብዙ የሰው ፍሎ የሚንቀሳቀስበት ቦታ ነው። በጣም ብዙ ሰዎች እዚህ ቦታ ላይ ግብይት የሚፈጽሙበት ቦታ ስለሆነ እነዚህን ሱቆች የሚገዙ ሰዎች ሱቆቹን ለተለያየ ነገር ማዋል ይችላል ይችላሉ ማለት ነው። እንደገናም ደግሞ አዋጭ ነው ማለት ነው ቦታው በራሱ ማለት ነው። ለምሳሌ አሁን እነዚህን ሱቆች ለካፌ፣ ለሬስቶራንት፣ ለፋርማሲዎች፣ ለልብስ ቤቶች እንዲሁም ደግሞ ለፎቶ ቤቶች ለተለያየ ፐርፐዝ መጠቀም ይችላሉ ማለት ነው። ስለዚህ እዚህ ቦታ ላይ ምንም አይነት ንግድ ቢጀምሩ አዋጭ ነው የሚሆነው ማለት ነው። እንዲሁም ደግሞ ለተለያየ ስመጥር የሆኑ ትላልቅ ቢሮ የሚፈልጉ ሰዎች ይህንን ቦታ እንደ ፕራይም ሎኬሽን አድርገው መጠቀም ይችላሉ ማለት ነው። በተጨማሪም ስለ አከፋፈል ሂደቱ አንዳንድ ነገር ልበልሽ እና እዛ ሳይቱ ደግሞ ዲቴይል አወራሽ አለው። የንግድ ሱቆቹ የሚጀምሩት ከ21 ካሬ ጀምሮ ነው። ሚኒማም ያለን ካሬ 21 ካሬ ነው፣ እስከ 60 ካሬ ድረስ አለን። ለሱቆቹ ዳውን ፔመንት የምንጠይቀው 25 ፐርሰንት ብቻ ነው። 25 ፐርሰንቱን ከፍሎ ቀሪውን በግንባታው ሂደት ቀስ ብሎ መክፈል ይችላሉ ማለት ነው። መኖሪያ ቤቶቹ ደግሞ ከባለ አንድ እስከ ባለ አራት መኝታ ቤት ነው ያለው። ባለ አንድ መኝታ ቤት ከሰባ አምስት ካሬ ጀምሮ አለ። ባለ አራት መኝታ ቤት ደግሞ ለመቶ አስራ ሰባት ካሬ ድረስ አለ ማለት ነው። መኖሪያ ቤቶችን በአስራ አምስት ፐርሰንት ቅድመ ክፍያ ብቻ ነው እየሸጥን የምንገኘው ማለት ነው። ቀሪውን በግንባታው ሂደት ቀስ ብሎ በፕሮግረስ መክፈል ይቻላል። እናም ደግሞ የአከፋፈል ስርዓታችን ላይ የተለያዩ የዲስካውንት ኦፈሮችን አዘጋጅተናል። ለምሳሌ መቶ ፐርሰንት የሚከፍል ደንበኛ ካለ እስከ ሀያ ፐርሰንት ድረስ ቀጥታ ዲስካውንት ይደረግለታል። ሀምሳ ፐርሰንት ሲከፍል አስር ፐርሰንት ዲስካውንት እናረጋለን። እንደ የከፈሉበት ፐርሰንት መጠን ዲስካውንት እናረጋለን ማለት ነው። እናም ደግሞ ምንም አይነት የዶላር አግሪመንት የለንም። ሙሉ በሙሉ የሚሆኑ አግሪመንታችን በኢትዮጵያ ብር ነው ማለት ነው። ያለ ምንም ወለድ ነው። ቤታቸውን እስኪረከቡ ድረስ ከፍሎ የሚጨርሱት ዛሬ በተዋዋሉበት ዛሬ አግሪመንት በፈጸሙበት የሚቀራቸውን ገንዘብ እራሱኑ ማለት ነው። ምንም ጭማሪ ሳይደረግባቸው እራሱን የሚቀራቸውን ገንዘብ ነው ማለት ነው። ቤታቸውን እስኪረከቡ ከፍለው የሚያጠናቅቁት ማለት ነው። በዚህ ረገድ ምንም አይነት የዋጋ ንረት፣ የዋጋ መጨመር አያሳስባቸውም ማለት ነው። ቤታቸውን የሚረከቡት በኢትዮጵያ ብር ነው ማለት ነው። በጣም ጥሩ። እንግዲህ እንደሚታየኝ ፓርኪንግ እዚሁ ላይ፣ ንግድ ሱቆች፣ ሰፋ ሰፋ ያሉ በረንዳዎች ነው የሚታየኝ። እንደነጋችን እስከ አራት መኝታ ያላቸው አፓርትመንቶችን በመሀል ከተማ ያካተተ ነው። በአካል ሄደን ደግሞ ሳይቱን እንድታሳይኝ ደስ ይለኛል። ወደዛ ከመሄዳችን በፊት እዚሁ ሕንፃ ላይ በጣም እንደው ቅንጡ የሚባሉ የሚያማምሩ ቤቶች አሉ። የእነሱን ሳምፕላውስ ለተመልካች ታሳይኝ ደስ ይለኛል። ወደዛ እንሂድና ከዚያ ወደዚህ ሳይት በአካል ሄደን ለተመልካች እናደርሳለን። ደስ ኮሪደሩ በጣም ሰፋ ያለ ነው። በጣም ሰፊ ኮሪደር ነው። በፍሎር ምን ያህል አባወራ ነው ያለው በፍሎር የሚኖር? አራት አባወራ ነው ማለት ነው ያለን አራት ቤት ነው በፍሎር ሁለት ባለ ሁለት እና ሁለት ባለ ሶስት ሜታ ቤት አለ። ለአራቱ አባወራ ሶስት ሊፍት አለን ማለት ነው። ሁለት የሰው ሊፍት አለን፣ አንድ የእቃ ሊፍት አለን ማለት ነው። እና ምንም አይነት መጨናነቅ አይኖርም። ኮሪደሩ እንደምታዩ እንጂ በጣም ሰፊ ኮሪደር ነው። በቂ የሚባል ነው። እዚህ ጋር የሚታየኝ አንድ ክፍል አለ። ከአፓርትመንቱ ጋር የተያያዘ ነው ወይስ እዚህ ጋ የምታየው ክፍል የዚህ የባለሶስት መኝታ ቤቱ የሰራተኛ ክፍል ነው ማለት ነው። ከውጭ በኩል ለሚገኘው የራሱ ሻወርና ሽንት ቤት አለው ማለት ነው። የሰራተኛው ብቻው ማለት ነው። ጋርቢሽተር ሳይሆን የኢንዱስትሪያል ሳከሩ መጠራቀሚያ ነው ማለት ነው። እስከ ሀያ አንደኛ ፍሎር ድረስ በዚህ በፓይፕ ነው ማለት ነው የሚወጣ ወደ ላይ ምንም አይነት ሽታም ሆነ ምንም ነገር አይፈጥርም ማለት ነው። ተያይዞ እንዳለ እስከ ሀያ አንደኛ ድረስ ይወጣል። በጣም ቆንጆ። አሁን ምታሳይ ባለ ስንት መኝታ ነው? ባለሶስት መኝታ ቤት ማለት ነው። ሁለት መቶ ስልሳ ካሬ የሆነ ባለሶስት መኝታ ቤት። ኮሪደሩ በጣም በቂ የሚባል በጣም ሰፊ ነው፣ በጣም ሰፊ ነው ኮሪደራችን እንግዲህ እንደምታየው ባለ ሶስት መኝታ ቤታችን በጣም ሰፊ ቤታችን ነው። ሳሎኑ ማለት ነው እንደምታየው የራሱ ኦፕን ኪችን አለው። ሁሉም ቤቶች እንደዚሁ ፍሪ ፊኒሽ ዳርገን ነው የምናስረክባቸው ማለት ነው። እና ደግሞ የምንጠቀማቸው ማቴሪያሎች ኢምፖርትድ በምናደርጋቸው ማቴሪያሎች ነው። ስታንዳርዳቸውን የጠበቁ የፊኒሺንግ ማቴሪያል ለምንጠቀመው ማለት ነው። በጣም ጥሩ ኪችኑም ኦፕን ነው። በጣም ደግሞ የሚያምር በጣም የሚያምር ነው። እንግዲህ እንደምታየው ኦፕን ኪችኑ ላይ የራሱ የሆነ ኢንዱስትሪያል ሳከር አለው። ምንም አይነት ምግብ እዚህ ጋር ብታበሲ ምንም አይነት ሽታ አይኖረውም ማለት ነው። ሳሎናችንም እንደዚህ በጣም ሰፋ ያለ ዳይኒንግ ኤሪያም ያለው ራሱን የቻለም ደግሞ አሁን ላይ ዘመናዊ የሆኑ የመጡት ቲቪዋሎች በደንብ ገጥመው ቆንጆ ኤሪያ ያለው ነው። በጣም ነው የሚያምረው። ሌላ ማስተር ቤድሩሙን ማስተር ቤድሩም አለው ወይም ደግሞ ተጨማሪ የጋራ ባዝሩም ይታየጋራ መታጠቢያ አለው እዚህ ጋር በጣም ሰፋ ያለ ነው እንደምታዩ። ይሄ ማስተር ቤድሩማችን ነው ማለት ነው። እጅግ በጣም የሚያምር በጣም ሰፋ ያለ ለቀቅ ያለ ማስተር ቤድሩም ነው እንደምታዩ። ቪዩም ደግሞ ሙሉ በሙሉ የከተማ ቪዩ ማየት የምትችበት ማስተር ቤድሩም የራሱ የሆነ ሻወርና ሽንት ቤት አለው። የማስተር ቤድሩም ብቻ እዚህ ማስተር ቤድሩም ላይ ጫፍ ያለችዋ እንደገና ደግሞ ሙሉ ክሎዜት ገጥመን ነው ማለት ነው የምናስረክበው። እንዲሁም ደግሞ ተጨማሪ ሁለት መኝታ ቤቶች አሉ። ሁለት መኝታ ቤቶች የራሳቸው በረንዳ አላቸው። እንደገናም ደግሞ ኮመን ባዝሩም አላቸው ማለት ነው። የባዝሩም እቃ ሙሉ በሙሉ የቁም ሳጥን እቃ ገጥመን የምናስረክባቸው ማለት ነው። ፈርኒቸራቸውና ልብሶቻቸውን ይዘው ተንቀሳቃሽ እቃ ብቻ ነው ከእነሱ የምንጠብቀው ማለት ነው። በጣም ጥሩ። ይሄ ስንት ካሬ ነው? ሁለት መቶ ስልሳ ካሬ ባለሶስት መኝታ ቤት ያለን ትንሹ ካሬ ማለት ነው። ከዚህ ከፍ ሲል ሌላ ካሬ አማራጭ አለ፣ ሁለት መቶ ዘጠና አለ ሁለቱ ናቸው። ባለሶስት መኝታ ቤት ያለን እንዳልሽ። ባለ ሁለት መኝታ አማራጭ አለ ካሬው ምን ያህል ነው? እስቲ እሱም በተወሰነ ነገር የምንምንስ ክፍሎችን ያካተተ ነው። ባለ ሁለት መኝታ ቤት እንግዲህ ሁለት መቶ ዘጠኝ ነው። ሁለት መቶ ሰላሳ ሰባት ካሬን ያለ ትንሹ ቤታችን ሁለት መቶ ዘጠኝ ነው። እሱም በጣም ሰፋ ያለ ቤት ነው እንግዲህ እዚህ ቤት ላይ ያሉን እንዳለ ትላልቅ ካሬዎች ናቸው። ሌክዥሪ ነው ብለን የምንሸጣቸው ቤቶች አንድም ከስፋት አንጻር ስለሆነ ሌክዥሪ ዲፋይን ያደርጋሉ ብለን ያሰብናቸውን ናቸውን። ከፊኒሽንግ ማቴሪያል ጀምሮ እንደሱ አይነት ማቴሪያል የተጠቀምነው ማለት ነው። ሰፋፊ ናቸው ሁሉም ቤቶቻችን። በጣም ጥሩ ዋጋስ እዚህ ህንፃ ላይ በካሬ ምን ያህል ነው? እዚህ ህንፃ ላይ የምንሸጠው ፊክስድ ፕራይስ ነው ያለን በካሬ ሳይሆን ቶታል ፕራይስ ነው ያወጣንላቸው። አዎ፣ እንደገና ደግሞ ምቹ አከፋፈል ይዘን ነው እዚህ ቤት ላይ የሸጥ ነው ማለት ነው። ሀምሳ ፐርሰንት ቅድመ ክፍያ ካረጉ በኋላ ቀሪውን ሀምሳ ፐርሰንት እየኖሩበት መክፈል እንዲችሉ ዕድሉ ተመቻችቶላቸዋል። በምን ያህል ጊዜ? በሁለት ዓመት ማለት ነው። እንደገናም ደግሞ የራሱ ዲጂታል ካርታ ስላለው ካርታ ያለው ቤት ደግሞ ሁሉም ነው የሚፈልገው እና ምንም ስጋት የለባቸውም። ከፍለው ካርታቸው መረከብ ይችላሉ ማለት ነው። በጣም ጥሩ። እስቲ ወደ ቀጣዩ ሳይት እንሂድ። አሁን አዲስ ክፍት ያደረጋችሁት እሱን ደግሞ ምን ያህል ካሬ አማራጭ እንዳለ ነግረሽኛል፣ ባለ አራት መኝታም እንዳለ ነግረሽኛል። ዋጋውን እና ያከፋፈል ሂደቱን ደግሞ በተብራራ መልኩ እዛው ሳይቱ ለሄደን ምትነግሪኝ ደስ ይለኛል። እንግዲህ አሁን ከአለምነሽ ህንፃ አጠገብ ያልሽ መሀል ቦሌ ያለው ሳይታችሁ ላይ ነው ያለ ነው። ግንባታው እየተጧጧፈ ነው። ከላይ እንደሚታየኝ በግንባታ በስራ ላይ ናቸው። በስራ ላይ ማለት ምን ደረጃ ላይ ነው ያለው ሳይቱ? ኦልሞስት አሁን የመጀመሪያ ፍሎር ስላብ እየሞላ ነው ማለት ነው። እንግዲህ ቅድም እንደነገርኩሽ፣ ሶስት ቤዝመንት ነው ያለው። አንድ ሳብ ቤዝመንት ይኖረናል፣ ለኮሜርሻል ዩዘ ሊሆን ማለት ነው እና ምንም አይነት ከኮሜርሻል እና የነዋሪዎቹ ጋር አይገናኝም ማለት ነው። ፓርቲ ቡም ለብቻ ነው ያለው ማለት ነው። እንግዲህ እንደምትመለከት በጣም ግንባታ በፍጥነት ነው ማለት ነው እየተሰራ ያለው። አዎ በደምብ ሁለት አመት ነው ዴሊቨሪ ታይማችን። የንግድ ሱቆቹን እስከ አንድ አመት ከስድስት ወር ድረስ እናስረክባለን፣ እንዲሁም ደግሞ መኖሪያ ቤቶችን በሁለት አመት ውስጥ በሙሉ እናስረክባለን። ማለት እንግዲህ የንግድ ሱቅ ማለት መሀል ቦሌ ላይ በጣም ወርቅ ነገር ነው፣ ምክንያቱም ቢያከራዩትም ቢነግዱበትም ሚያሰርፉበት ነው። እንግዲህ ሲቅድም ያሉትን የካሪ አማራጭ ነግረሽኛል። የካሪ አማራጫቸውን ማለትም ማለትም ማይታ እንዳለና ዋጋቸው እንዲሁም ያከፋፈል ሂደቱን በተወሰነ ንገሪኝ። እሺ የንግድ ሱቅ እንግዲህ ከሀያ አንድ ካሬ ጀምሮ ነው ያለ፣ ትንሹ ነው ሀያ አንድ ካሬያችን ትልቁ ስልሳ ካሬ ድረስ አለ። እንግዲህ የንግድ ሱቆች ላይ ያከፋፈላችን 25% ነው ቅድመ ክፍያው ማለትም በ730 ሺ ብር ቅድመ ክፍያ ብቻ ነው የንግድ ሱቅ የምንሸጠው ማለት ነው። እንግዲህ ቦሌ ላይ በዚህ አይነት ቅድመ ክፍያ ሱቅ መኖር ማለት በጣም ቆንጆ ኦፕሽን ነው ማለት ነው። ስንት ማለት ነው እሱ ቅድመ ክፍያው? አንድ ሰው 21 ካሬ ንግድ ሱቅ የሚፈልግ ከሆነ 25 ነው ቅድመ ክፍያ። ከዛ ቀሪውን በግንባታ ሂደት ማለት ነው፣ ቀስ ብሎ አንድ አመት ከስድስት ወር ውስጥ መክፈል ይችላል ማለት ነው። ፕሮግረስ ቤዝድ ነው ወይስ? ፕሮግረስ ቤዝድ ነው፣ ታይም ቤዝድ አይደለም። የግንባታውን ሂደት እያየ ማለት ነው የሚከፍለው እና ፕሮግረስ ቤዝድ ነው አከፋፈላችን ማለት ነው። እንዲሁም ደግሞ መኖሪያ ቤቶቹ ላይ ሰባ አምስት ካሬ ነው ትንሹ ያለን ካሬ ከባለ አንድ መኝታ ጀምሮ ስለሆነ ያለ እሱ ላይ ቅድመ ክፍያችን 15 ፐርሰንት ነው ማለትም አጠቃላይ ዋጋችን ወደ 12 ሚሊዮን ብር አካባቢ ነው የሚሆነው ቅድመ ክፍያችን ደግሞ አንድ ነጥብ ስምንት ሚሊዮን ብር አካባቢ ማለት ነው። ቀሪውም ይሄኛውንም በፕሮግረስ ነው የሚከፍለው ማለት ነው። ቤቶችንም እናስረክበው በሁለት አመት ጊዜ ውስጥ ነው ማለት ነው። እንደምታየው ምንም አይነት የማስረከቢያ ጊዜ እጥረት አይኖርም ማለት ነው። ሰራተኛም እጥረት የለብንም። እንዲሁም ደግሞ ጠዋትም ማታም ነው የምንሰራው ይሄንን ፕሮጀክት ማለት ነው። በሁለት አመት ጊዜ ውስጥ እናስረክባለን ማለት ነው። እዚህ ህንፃ ላይ ትንሽ ለየት የሚያደርገው በፉሊ ፊኒሽድ በሰሚ ፊኒሽ ድም እንሰጣለን። በፉሊ ፊኒሽድ ከሆነ ሁለት ዓመት ጊዜ ነው ማስረከቢያችን። በሰሚ ፊኒሽድ ከሆነ ደግሞ በአንድ አመት ከስድስት ወር ውስጥ እናስረክባለን ማለት ነው። በጣም ጥሩ። እስቲ ከባለ አንድ መኝታ ጀምሪልኝና ለተመልካቾች ግልጽ እንዲሆንላቸው ባለ አንድ መኝታ ዋጋው ምን ያህል ነው? ባለ ሁለት መኝታ ስንት ይሆናል? አጠቃላይ ዋጋው የሚለው ዋጋቸውን እንደየመኝታቸው እ እሺ የመኖሪያ ቤቶቹ ከሆነ ቅድም ለነገርኩሽ ሁለት አይነት አማራጭ ነው ያለው። በሰሜን ፊኒሽድ ሲሆን 160 ሺህ ብር ነው በካሬ የምንሸጠው። ሁሉ ፊኒሽድ ሲሆን ደግሞ 185 ሺህ ብር ማለት ነው በካሬ እየሸጠ ነው ያለ ነው። ባለ አንድ መኝታ ስንት ካሬ ነበር? ባለ አንድ መኝታ ትንሹ ያለን ካሬ 75 ካሬ ነው። 75 እና 92 ካሬ ነው ባለ አንድ መኝታ ቤት ያለን። ባለ ሁለት መኝታ ቤት ደግሞ ከ116 ካሬ ጀምሮ እስከ 133 የካሬ አማራጭ ድረስ አለን። ባለ ሶስት መኝታ ቤት ደግሞ ትንሹ ያለን ካሬ ባለ አራት ማለት ነው። አስራ ሰባት ካሬ አለ። ባለ ሶስት ሌላ አማራጭ ካሬ አለ። ባለሶስት አለው መቶ ሰባ ካሬ አለ። መቶ ሰባ አንድ ካሬ አለ። ደግሞ ደሞ 160 አለ ካሬ አማራጭ አለ። በጣም ጥሩ። እንግዲህ የነገርሽኝን የካሬ ዋጋ እንደሚፈልጉት የመኝታ ክፍልና ካሬ እያበዙ የቤቱን ዋጋ ማወቅ ይችላሉ ተመልካቾች። የሱቁን ዋጋ ግን አልነገርሽኝም። የሱቁን ዋጋ ግራውንድ ላይ የሚሸጠው ስድስት መቶ ሃምሳ ሺህ ብር ነው በካሬ ማለት ነው። ከፍ እያለ ሲመጣ የቀነሰ ይመጣ ስድስተኛ ፍሎር ላይ ሶስት መቶ ሃምሳ ሺህ ብር ነው በካሬ የካሬው ዋጋ ማለት ነው። መልካም እንደሚፈልጉት ካሬ ዝቅተኛ አለ ያልሽኝ ሀያ አንድ ካሬ ነው። እስከ 60 ካሬ ድረስ አለ በሚፈልጉት የካሬ አማራጭ ማግኘት ይችላሉ። መልካም እንግዲህ ያከፋፈል ሂደቱን አየን። እንዳልሽኝ ፕሮግረስ ቤዝድ ነው የምታጠናቅቁትን በሁለት አመት ነው። ከባለ አንድ እስከ ባለ አራት መኝታ እዚህ ሳይት ላይ ማግኘት ይችላሉ። የ24 ሳይቱም ላይ ከፈለጉ እንደዚሁም ደግሞ መጀመሪያ የነበርንበት ሄድ ኦፊሳቸው ያለበት ህንፃ ላይ የሚያሉ የባለ ሶስትና የባለሁለት መኝታ አማራጮችን ከፈለጉ ከእናንተ ማግኘት ይችላሉ። እኛም አድራሻችን ስልክ ቁጥርሽን ከዚህ ቪዲዮ ስር እናስቀምጣለን በዋትሳፕ በቴሌግራም በሚመቻቸው መልኩ አገር ውስጥ ለሌሉ ተመልካቾች በቪዲዮ ቻት አደራ ሳይቱን አሳይተሽ፣ አስተናግደሽ እንድትሸጭላቸው። እንደዚህም ደግሞ አገር ውስጥ ላሉ ሳይቱን መተው እንዲጎበኙ፣ እንዲያዩና ከወሰኑ ከእናንተ የመረጡት እንዴት እንዲገዙ መልክቴ ነው። በጣም ነው የማመሰግነው። በመጨረሻ ማለት የምንፈልጊው ነገር ካለ በመጨረሻ ማለት የምንፈልገው ፈልጋው ነገር የተመቻቸውን፣ እኛ ደግሞ የያዘው ሳይት ፕራይም የሚባል ሎኬሽን ነው። ሁሉም ሳይት ላይ ያለ ፕራይም የሚባል ሎኬሽን ስለሆነ በሰሜን ፊኒሽ ደም በኩል ፊኒሽ ደም ባለ አንድ እስከ ባለ አራት መኝታ እንደ የምርጫቸው ማግኘት የሚችሉበት ሳይት ስለሆነ ከታች በምናስቀምጥላቸው ስልት እንዲደውሉልን ከወዲሁ መልክ እናስቀምጣለን። እኛም እንዲደውሉ መልክታችን። ጊዜሽን ስለሰጠሽን ከልብ ነው የምናመሰግነው። መልካም ስራ፣ መልካም ገበያ ሚሉ አመሰግናለሁ።